ከሁሴን ንግግር በጣም ያስጠላኝ ንግግር ላሰማችሁ፣ ስሙት። ይህን ቪዲዮ ከሁሴን በጣም ያስጠላው ንግግር አለ። ይህን አህባዎች ማለት ነው። ምንድን ነው ያስጠላው? ያስጠላው ከስሜቱ ጋር ስላልተገናኘ ነው ወይስ ደግሞ ከቁርአንና ከሐዲስ? እስቲ ምንድን ነው ሁሴን ያለው? አብረን እነስ ጅማ መንዙማ፣ ነሽዳ ምናምን የሚባሉ ነገራቶች እስልምናን አይወክሉም። እስልምናን አይወክሉም። የነቢያችን ሰለላሁ ዐለይሂ ወሰለምና የሰሐቦች መንገድ አልነበሩም በፍጹም። እንግዲህ ነሽዳ መንዞማ ማለት ነው። እስልምና አይወክሉም። ምክንያቱም ደግሞ በመልክተኛው አለይሂ ሰላቱ ወሰላም ዘመን እንዲህ አይነትን ነገር አልነበረም። እንዲሁም ደግሞ መልክተኛው አለይሂ ሰላቱ ወሰላም ከሳቸው በኋላ ጠማማ የሆኑ ሰዎች እንደሚነሱ እነዚህ ሰዎች ደግሞ የሙዚቃ መሳሪያ እንደሚፈቅዱ የተለያዩ ሐዲሶች ላይ የተቀመጠ እውነታ ነው። ታዲያ ይህን ነገር ስለተናገረ ነው እንግዲህ ከሁሱ በጣም ያስጠላው ንግግር። ምክንያቱም ደግሞ እሱ ከሴቶች ጋር አብሮ ሆኖ እየደለቀ ድቤውን እየመታ ጫቱን እያኘከ ዋ ዋ ዋ ማለት ኢባዳ ነው ለሱ ማለት ነው። ከዛስ ይህን ነገር በፍጹም እስልምና አይወክልም። እንዲሁም ደግሞ ሙስሊሞችና እስልምናን የበለጠ ለቢዳና ለተለያዩ ለሽርክ አሳልፎ የሚሰጥ ነው ምን ነሽዳና መንዙማ ማለት ነው ዛሬ ላይ ካላው ስብሐናሁ ተዓላ ውጭ ሰዎችን የሚጣሩት ምን ላይ ነው ስንል መንዞማና ነሽዳ ላይ ነው። ይህ ነገር ግልጽ ነው። እንግዲህ እነሱ ራሳቸው ያውቃሉ። ነቢው አጠጡኝ፣ ያዙኝ፣ ልቀቁኝ፣ ከጭንቃውጡኝ የሚሉት መንዞማ ላይ ስለሆነ ማለት ነው። እንግዲህ እስቲ የወንድማችን ደግሞ እነስመው ሁሱ በጣም የምንወደውና የምናከብረው ሰው ነው። ነገር ግን በዚህ ንግግሩ ላይ ሊቃወመው እንግዲህ፣ በጣም ያከብረዋል ሁሱን፣ ግን በዚህ ንግግሩ ሊቃወመው ነው። የሚቃወመው ምንድን ነው ስንል ቁርአንና ሀዲስ ነው። ምክንያቱም ደግሞ ዛሬ ላይ ነሽዳ መንዞማ የሚባሉ ነገራቶች በአጠቃላይ ክላሲካላቸው የተወሰደ ከሙዚቃ መሳሪያ ወይም ደግሞ ካለማዊ ዘፈን ነው ኮፒ ፔስት የተደረጉት። ይህን ነገር ለማረጋገጥ ባይዘው የተለያዩ ዶክሜንተሮችን መልከት ትችላላችሁ። ፋና አምሮት ላይ የተሰራ የመሐመድ አወል ሐምዛ፣ ከዛ በኋላ ቤዙ ምኑ ምኑ የተኮረጀው ካለማዊ ዘፈን እንደሆነ እራሳቸው ተናግረዋል ማለት ነው። እነዚህ ሙነሽድ የሚባሉ ግለሰቦች ማለት ነው ረሱሉን ሰለላሁ አለይሂ ወሰለም ማወደስ እንዴት ነው ሀራም ወይም ደግሞ ክልክል የሚሆነው? እንግዲህ ወደ ቁርአኑ ከመሄዳችን በፊት ማለት ነው መልዕክተኛው አለይሂ ሰላቱ ወሰላም ማወደስ እንዴት ሀራም ይሆናል? እነዚህ ሰዎች ጤነኛ አይደሉም የምንለው ለዚህ ነው። መልክቱ ነብዩ ሰለላሁ ወሰላም ማወደስ ባይዘው የኢባዳ ነው፣ ወደ አላህ የምንቃረብበት ነው። እንደማንኛውን ተግባር ወይም ደግሞ እንደማንኛውም የኢባዳ አምልኮች ዘርፍ መካከል ነው። መልክተኛ ነብዩ ሰለላሁ ወሰላም ማወደስ ግን መልክተኛ ነብዩ ስላት ወሰላም ስታወደስ ግን ስርዓትና ህጎች የሉትም አሉት። መልክተኛ ነብዩ ሰለላሁ ወሰላም እኔን ከልክ በላይ ከፍ ከፍ አታድርጉኝ የመሬም ልጅ ኢሳን ከፍ ከፍ አድርገው ድንበርን እንዳለፉበት እኔ ላይ ድንበር አትለፉ በሉ፣ እኔ የአላህ መልክተኛና ባሪያ ነኝ ብቻ በሉ ብለዋል። ማን ድንቁ? መልክተኛው አለይ ሰላቱ ወሰላም ማለት ነው። እንዲሁም ሰሃቦች መልክተኛው አለይ ሰላት ወሰላም ሰላዋትን በሰላዋት እያወደሱ ነበር፣ በተለያዩ ግጥሞች ያወደሱ ነበር። ዛሬ ላይስ ከሙዚቃ መሳሪያ ቢላህ አለይኩም ድቤ የቀጠቀጠ ከዛ እየጨፈረ ወንድና ሴት ደባልቁ መልክተኛው አለ ሰላት ወሰላም እያወደስኩኝ ነው ይላል። ጫት እየቀመ መልክተኛው አለ ሰላት ወሰላም እያወደስኩኝ ነው ይላል። እንዴት ነው ጫት እየቀምክ መልክተኛው አለ ሰላት ወሰላም የምታወድሰው? ብራዘር ተራ የሆኑ ቢሮዎች፣ ይህ ትልልቅ የባለ ስልጣን ቢሮዎች እያልኩ አይደለም፣ ተራ ቢሮዎች ሄደህ ማለት ነው። ጫት እየቀምክ ሰውየው አታዋራው። ዛሬስ የዓለማት ነቢ የዓለማት ብርሃን የሆኑ ዘንድ ከአላሁ ስብሐነሁ ወተዓላ የተላኩ መልዕክተኛው አለይሂ ሰላቱ ወሰላም ስታወድስ፣ ለዛው መስጅድ ውስጥ ሴትና ወንድ ባልቀጥ ጫት እያኘኩ ያወድሳሉ። ሰላላ ሰላላ ሰላላ እያሉ በዒባዳ ያላግጣሉ። ማን እነዚህ ግለሰቦች? በየዓመቱ መውሊድ እያሉ እኮ በየመስጂዱ የሚያደርጉት ነገር የምናውቀው ነው። ብሎን ደሞ እኔ ፐርሰናሊ ብትጠይቁኝ የኖርኩበት ነገር ነው። ይህን ነገር እንዴት ነው መልክተኛ አለይሂ ሰላቱ ወሰላም ማወደስ የሚባለው? መልክተኛ አለይሂ ሰላቱ ወሰላም ማወደስ ማለት የመልክተኛ አለይሂ ሰላቱ ወሰላም ተዛዛቶችን ወይም ደግሞ ከልከላዎችን በመከልከል የሳቸውን ሱማ ሱና መፈጸም ነው። ዛሬስ የሚያሳዝነው እኮ ሱናው ግዴታ የሆኑ ነገራቶችን ሳይፈጽሙ መልክተኛ አለይሂ ሰላቱ ወሰላም እናወድሳለን ይላሉ። ያለ ጫት አላህን አይሰማኝ የሚሉ በርካታ የሆኑ ሰዎች አሉ። መልክተኛ አለይሂ ሰላቱ ወሰላም መዲና ውሰዱ ማለት ኢባዳ ነው፣ ወይም መልክተኛ አለይሂ ሰላቱ ወሰላም ማወደስ ነው የሚል አስተሳሰብ ማለት ነው። ይህን በፍጹም ሊሆን አይችልም። የትም ሊወስዱን አይችሉም። ኢቭን መልክተኛ አለይ ሰላቱ ወሰላም ስደት ወደ መዲና እንዲሄዱ ያዘዛቸው አላህ ሱብሓነሁ ወተዓላ፣ ድጋሚ ወደ መካ እንዲመለሱ ያደረጋቸው አላህ ሱብሓነሁ ወተዓላ ነው እንጂ በራሳቸው ፍቃድ ምንም ማድረግ አይችሉም። ይህ ቁርኣን ላይ ያለ እውነታ ነው። እንዲሁም እነዚህ ሰዎች የሚያውቁት ነገር ነው። ነገር ግን ለመንዙማ መረጃ ይሆን ዘንድ የመጡ ኢቪደንሶች አሉ። እነዚህ ኢቪደንሶች ምንድን ናቸው? እስቲ አብረን ስ ላ በቁርአኑ ያአዩሃ ለዚነ አመኑ ሰሉ ዓለይህ ወሰሊሙ ተስሊማ ይላል። እናንተ ያአዩሃ ለዚነ አመኑ ሰሉ ዓለይህ ወሰሊሙ ተስሊማ የሚለው የቁርአን አያ ለመንዙማና ለድቤ መረጃ ሆኖ ሲቀር፣ ለመጀመሪያ ጊዜ እንዲህ አይነት መረጃ ሲሰማ ይህን ከነሱ ወገን ሆኖ ይህን መረጃ ሲጠቅስ ሰምቻ ላቅም እንዲ ሰላዋት ኩ መልክተኛው አለ ሰላቱ ወሰላም እንዴት ነው አንተላይ ላይ ሰላዋት የምናወርደው ብለው እነዚ ድንቅ የሆኑ ሰዊ ሲጠይቁ ጊዜ የመለሱላቸው መረጃ ይሄንን ማስረጃ አለኮ ወዴት ይሄዳችሁን፣ አቅጣችሁ አሰሩት እንጂ እስቲ ምንድን ነው የሚል ስሊማ ይላል። እናንተ ያመናችሁ ሰዎች ወይ በረሱላችሁ ሰለላሁ ዐለይሂ ወሰለም ሶላትን አውርዱ አብዙ እያለ እንዴት ነው ረሱል ማወደስ ክልክል ነው ሐራም ነው የተባለው? ምናልባት አልባ ተረሱል ሰለላሁ ዐለይሂ ወሰለም እንዴ ባለ በመልክተኛ ለሰለተ ወሰለላሁ ዐለይሂ ወሰለም ውዳሴን አውርዱ ሶላትን አውርዱ ማለት ድቤን እየቀጠቀጥ ከዛ በኋላ ነቢዩ ጠሮልኝ ምናምን ማለት ነው? ወና አውዝ ቢላ፣ ምን አይነት ጠማማ የሆነ አካሄድ ነው እየሄዳችሁ ያላችሁ? ወላይ ላዚም ይህ ልጅ ማለት ነው። ከዚህ በፊት ቲክቶክ ላይ ቪዲዮ ሰርችበታለሁ። አብዛኞቻችሁ ታውቁታላችሁ። ምን ብለው አልመሰላችሁ እነ ሀጆ ዶክተር ማናችሁ ኢብራሂም ቶፋ ማለት ነው። እሳቸው ኤአይ ላይ የተሰራ ቪዲዮ ለሴት ሾርባ እያጠጣ ምናምን ነገር ብሎ ሰራ ቪዲዮ። ከዛ በኋላ አይኑን በጨው አጥቦ እየዋሸ ማለት ነው። ይሄ አይኑ አጥቦ ሲባል ጊዜ ጨራች በጥፋት ላይ ጥፋት ማለት ነው፣ አሁን እንደሚያደርገው ማለት ነው። የተባለው ምናልባት ረሱሉን ሰለላሁ ዐለይሂ ወሰለም በመወደስ ላይ ሴት ነው እንዲቀላቀላል የሚል ምክንያት ከመጣ ረሱሉን ሰለላሁ ዐለይሂ ወሰለም መወደሱ ሳይሆን ሐራም ክልክል የሚሆነው ሴት ነው ወንዱ መቀላቀሉ ነው። ምሳሌ ሰላት ነቢዩ አለ ሰላት ወሰላም ስታወድስ ራሱ ሴትና ወንድ መደባለቁ ሳይሆን ውዳሴ እንዴት ማወደስ እንዳለብን መልክተኛው አለ ሰላቱ ወሰላም አስተምረዋን እኮ፣ እንዲህ ሰላዋት እንዴት ማውረድ እንዳለብን። ከዛ በኋላ ሰላዋትን በማውረዳችን የምናገኘው አጅር መልክተኛው አለ ሰላቱ ወሰላም አስተምረውና ሰላዋት ኢባዳ ነው፣ አምልኮ ነው። ጀስ ቁርአን እንደምትቀራ ሁላ ኢባዳ ነው ሰላዋት። ለምሳሌ ቁርአን ስትቀራ ጊዜ ፋቲሃ ስትቀራ ድቤን እየመታ ከዛ ክላሲካል አድርገህበት ምናምን ነገር ተቀውጠዋለህ። እንዲ ብራዘር አትቀውጠውም፣ አደብ አለው፣ ስርዓት አለው። ሰላዋትን ዘሴምታይም ታይም እንደዛው ስርዓትና ህጎች ደንቦች አሉ። ዛሬስ ወፍ በቀንጦ የመጣላቸው ያደባልቃሉ ምናምን ነገር። ከዛስ ቀላቀሉ ሐራም ይሆናል እንጂ መወደሱ ሐራም አይሆንም። እና ሐሳን ኢብኑ ሳቢት እንደዚሁም የተለያዩ በዘመናቸው አሁን ኢብኑ ሳቢት አወደሷቸዋል ምናምን እንዴት ነው ዘንድሮ ካለው ነገር የምታነጻጽሩት እንዴ አይገባችሁም እንዴ በግጥም ዜማ ነቢዩ አለ ሰላቱ ወሰላም ማወደስ ይቻላል ነቢዩ አለ ሰላቱ ወሰላም ብቻ ሳይሆን አላህ ስለ ህዝነቱ ስለ እሱ ትልቅነትም ማወደስ ይቻላል በግጥም ማለት ነው ነገር ግን ድቤ እየቀጠቀጥ የሙዚቃ መሳሪያ እየተጠቀም ከመስጀምሩ ነው ሌላ ደግሞ ምንድን ነው ያለው የነበረው እስኪ እንስማ ደግሞ የተለያዩ ዑለማዎችም በዘመናችን የነበሩት እና አነ የነዳን ሁሉም ረሱሉን መራሱን ያወደሱ ነበር። ስለዚህም ረሱሉን ሰለላ ዐለይሂ ወሰለም ማወደስ ሐራም ቢሆን አይችልም። ዘመናችን ዑለማዎች ብሎ እነ እነዳን የነሹንኪ የነጫሊ ምናምን ነገር አለ። እነዚህ ሰዎች በቃ ትርጉም አያውቁም። የሰላዋት ትርጉም አልገባቸውም። ወላሂ ለዚህ ነቢዩ አለ ሰላቱ ወሰላም እናወደሳለን ይላሉ እንጂ መልክተኛው አለ ሰላቱ ወሰላም እንዴት ማወደስ እንዳለባቸው በፍጹም የቀሩት ያነበቡት ሚያውቁት ነገር ምንም። በመልክተኛው አለ ሰላቱ ወሰላም ድንበር ይያለፍ የመልክተኛው አለ ሰላቱ ወሰላም ውዴታ ማግኘታችንን አላፕሊያ። ለዛሬ እንካልፋቸው። ሀዛ ወቢላሂ ተውፊቅ ወሰላላ ነቢና መሐመድ ወአለ አሊሂ ወሰሐቢሂ ወሰለም ወሰላሙ አለይኩም ወራህመቱላሂ ወበረካቱ።